ምን ማለት ነው? ምንም ነገር ጠባቂ አይደለም። አንቺ ከዚህ በፊት ጠብቀሽ ታውቂያለሽ? ሁሉም እኮ የሚጠብቀው አለ። አግዝሻለሁ። ነገርኛ ድጋሚ ክፍሉ እንዳትገቢ እኔ እንደውም ነው የምትመስለኝ። እማዬ እንዲሁ በድብቅ የዲን ሜምበር ማለት አረጊ። እሺ፣ ትርሽ ተነሺ። ባለጌ ኤቢ፣ ሁለተኛ ይሄን ቃል ስትናገሪ ቢሰማሽ የእውነት በጣም ነው የምንጠላው። ናታንም ብዙ አትቅርቢው፣ ወንድ ልጅ ነው ማለት ያው፣ ተማሪ ስለሆነ እሺ፣ ችግር የለውም ፍቅረኛ ማለት ሊስ ደመዘጭ ወንድ ጓደኞች ነበረኝ ግን ጾታዊ ራሱ ያው መጀመሪያ ላይ ዳጣን የናታን ክፍል አትግቢ ደግሞ ልጁ ተማሪ ነው ትምህርቱ ላይ ትኩረት ያደርግ እናም ደግሞ አንቺ ሴት ሆነሽ የወንድ ክፍል አትግቢ ብላ እዛ ጋ ለዳጣ ያሰበ ሰው በመምሰል አቢጌልን እያገዘቻት ነበር። ያው እንደዛ ያደረገችው ዳጣ ናታንን እንዳትቀርበው ና በእነሱ መሀል ደግሞ የሆነ ግንኙነት የሆነ መቀራረብ እንዳይፈጠር ነበር። ያው አቢጌል ልጇ ናታንን እንደምትወደው ና እንደምታፈቅረው ታውቃለች። ግን ደግሞ አቢጌልን እዛ ቤት የዳጣ መምጣትና ከመምጣትም በላይ ደግሞ ከናታን ጋር የእሷ መቀራረብ ና እናም ደግሞ ብላ የናጣን ክፍል ገብታ ከሱ ጋር የመጫወትና የመቀራረቡ ነገር በጣም ስላሳሰባት ነው። ባለፈውም የናቷን ወርቅ ሰርቃ የሰረቀች ዳጣነች እናም ደግሞ እዚህ ክፍል ስትገባ አይቻታሉ ብላ ነገሩን ወደ እሷ ለማቀሳሰር ሞክራ ነበር፣ ግን ደግሞ ያ ነገር አልተሳካላትም። እሷ መጀመሪያ ከዛ ክፍል ስትወጣ ውሃ አይታት ነበር፣ ወርቁ ከኪሷ ውስጥ ሲንጠለጠል ማለት ነው። በዛ ምክንያት ተይዛ አባቷ ደግሞ ቦርሳ ውስጥ አይቶ ሲቆጣት ይቅርታ ጠይቃው ነበር። እዛ ጋር አባቷ ለእሷ ሸፍኖላታል። ይሄን ነገር እናትሽ ከሰማችሽ ትገልሻለች፣ ስለዚህ የኔ እንደምንም ብዬ እወጣለሁ ብሎ እዛ ጋር አቢጌል ያደረገችውን አቢጌል ያጠፋችውን ጥፋት ከእናቷ ስር ደብቆ እናቷን ወርቁ እንደተገኘና ወርቁን ደግሞ እኔ ነበርኩ ያኔ የኮመዲኖው ቁልፍ ተበላሽቶ እሱ ለማስቀየር ብዬ ያወጣሁት እሱ ረስቼ ነው ያልነገርኩሽ ብሎ እዛ ጋ አቢጌል ያጠፋችውን ጥፋት ሸፍኖላት ነበር። አቢጌል ግን ይሄ ነገር ራሱ ትምህርት አሉናትም ይሄንን ነገር ራሱ አባቷ ያደረገላትንና የእሷን ጥፋት የሸፈንላትን አላመሰገነችምና አሁንም እያለች ያለችው ለምንድነው ግን አባዬ ነገሮችን ሁሉ ለዳጣሚ ሸፍነው እሷ ነች የሰረቀችው እሷ ነች የወሰደችው በሚለው ነገር ለእናቷም ደግማ እንደገና ጸቡ እንዲነሳ ሞክራ ነበር፣ ግን ያ ነገር አልተሳካለትም። እናቷም የጠረጠረቻት እሷ ብዙ ነገር ስታወራ ብዙ ነገር ስትቀባጥር አንቺ እንደዚህ የሚያደርግሽ አንቺ እንደዚህ የምትናደጅው ቅናት ይዞች ነው የናታን ነገር ነው እንደዚህ የሚያደርግሽ እስኪ አንቺ ተዩና ነገሮቹን ሁሉ ትተሽ የሱን ትኩረት ለማግኘት ጥረት አድርጊ ብትላትም አቢጌል ግን አሁኑም አርፋ ልትቀመጥ አልቻለችም። አሁኑም ድረስ በዳጣ እየቀናች ነው ማለት ነው። ያው በስተመጨረሻ ላይ ዳጣ እንደውም የናታን ክፍል የገባችው ለአቢጌል ለማገዝ ነው። እሷ ትወዳለች ፈቅራለች ተረዳት ብላ ናታን እሷን እንዲያያት ና እሷን እንዲያቀርባት ለማገዝ ነበር የሞከረችው። ግን ደግሞ እዛ ጋር ናታን ነግሯታል፣ አቢጌልን አንድም ቀን በዚህ መልክ አይቷት እንደማያውቅና ና እሷን በጭራሽ ሊወዳት እንደማይችል እዛ ጋር ለዳጣ ናግሯታል። ግን ደግሞ እሱ ከአንዳንድ ነገሩ ስንረዳው ዳጣን የወደዳት ይመስላል። ና እዛ ጋ እንደውም ዳጣ ከዚህ በፊት የወንድ ጓደኛ የለኝም፣ እኔ ብዙ ጓደኞች ነበሩኝ፣ የወንድ ጓደኞች እንደዚሁ እንደ ኖርማል ጓደኛ ነበር ስንቀራረበው የነበረው እነሱ አንድም ቀን ጾታዬን ራሱ ነግሮኛ ያውቁም እንኳን የፍቅር ጥያቄ ቀርቡልኝ ብላ ያንን ነገር ስትነግረው ናታን ደግሞ ይሄ ነገር ትንሽ ያስደስተው ይመስላል። እናም ደግሞ ያንን አጋጣሚ ተጠቅሞ እዛ ጋር ቁጭ ብሎ የሚያወሩበትን አጋጣሚ ተጠቅሞ ለዳጣ የተለየ ስሜት እንዳለው ሊነግራት ሲሞክር ነበር እነሱ በሩን በርግዶ ወደ ውስጥ የገቡት ማለት ነው። አሁን ማርታ እዚጋ ዳጣ ልትላት የምትችለው ቅድም ነግሬሽን ነበር፣ ለምንድነ ልጁ ክፍል የገባሽው ልጁ ያጥናበት፣ ለምንድን ነው የምትረብሽው? ትምህርቱ ላይ ትኩረት እንዳያደርግ ለማድረግ እየሞከርሽ ነው ብላ በዛ ነገር ደግሞ ንዴቷ ልትወጣባት ትችላለች ወይ ደግሞ ልትቆጣትም እናም ደረጀ ራሱ ከዚህ ቤት ትውጣ ልጅ ልጁ ትምህርቱ ላይ ትኩረት እንዳያደርግ እያደረገችው ነው ብላ እዛ ጋር ደግሞ ሌላ ጸብ ልታነሳ ትችላለች ማለት ነው። ይሄ ነገር ደግሞ ለአቢጌል መልካም ዜና ነው። እዛ ጋር ነገሮች ሁሉ ዳጣ ላይ መቀሳሰር እና እናቷ ከአቢጌል ጎኑና ዳጣን መቆጧታ በጣም ነው የሚያስደስታት። እሷ ከሁሉም ነገር በላይ በጣም ያስጨነቃት የዳጣ እዛ ቤት መምጣትም ሳይሆን የእሷ ከናታንጋ መቀራረብ እና ከናታንጋ እንደዚህ የእሱ ክፍል ድረስ እየሄደች መቀላለል ነው። እንደውም ዳጣ ከአቢጌል ጋር ያላትን በእነሱ መሀል ያለውን ቁርሾ ለመቅረፍ እና ምን እንዳደርግልሽ ትፈልጊያለሽ እኔ እኮ ሌላ ነገር ፈልጌ አይደለም እዚህ ቤት የመጣሁት ናታንንም አልፈልገውም እኔ ከዚህ በፊት ሰው አጥቻለሁ ሰውን የጠማኝ እህት ነው የምፈልገው እቀፌኝ እንደ ውሃ ውሃን እንደምታቅፊያት እኔንም እቀፌኝና አቅርቢኝ ብትላትም እዛ ጋ ግን አቢጌል እንደ መስፈርት ያስቀመጠችላትና እኔና አንቺ እህት እንድንሆንና እንድንታረቅ በሰላም እንድንኖር ከፈለግሽ አንድ ነገር አድርጊልኝ ናታንን የሚያበሳጭ ነገር አድርገሽ ከሱ ጋር ተጣይልኝ ነው ያለቻት እዛ ጋ አሁን ከናታን ጋር ከዚህ በፊት እንዳደረገችው የእሱም መጽሐፍ አስቀድዳት በእነሱ መሀል ያለው ሰላም ያልሆነ በእነሱ መሀል ያለው መግባባት እንዲበላሽ ሞክራ ነበር፣ ግን ያ ነገርም አልተሳካላትም። አሁን ደግሞ እዚህ ጋር ዳጣን እያገባባቻት የነበረው ናታንን የሚያናድድ የሚያበሳጭ የሆነ ነገር አድርጌልኝና ከሱ ጋር ከተጣላችሁ ከኔ ጋር ደግሞ ሰላም እንሆናለን ፣ አንቺንም እንደ እህቴ ውሀን እንደማቅፋት አንቺንም እንደ እህት አይቼሽ አቅፍሻለሁ በእኛ መሀልም ሰላም ይኖራል ብላ እዛጋ ዳጣ ልታግባባት ሞክራ ነበር፣ ግን ዳጣ ያንን ነገር ማድረግ እንደማትችል ነግራታለች ማለት ነው። ባለፈውም ያው እሷ ቲክቶክ ላይ የተለቀቀ አዲስ ትሬንድ ነው በሚለው ነበር እዛጋ መጽሐፉን ያስቀደድቻት እንጂ ዳጣ ምንም እንኳን መጽሐፍ ማንበብ ባትወድም መጽሐፍ እንደማይቀደር ታውቃለች። ግን ያንን ነገር አዲስ ትሬንድ ነው፣ ስለዚህ መጽሐፍ ቅደጅና ቲክቶክ ላይ ለቅሻለሁ፣ ያኔ በአንዴ ነው የምትታወቂ ብላ አታላት ነበር። ያኔ ራሱ ተሸውዳለች። ግን ደግሞ አሁን እዚህ ጋር ናታንን የሚያበሳጭ የሚያናድድ የሆነ ነገር አድርግ እያለቻት ያንን ነገር እንደማትቀበል ነግራታለች ማለት ነው። አሁን ደግሞ እንደውም እሷ እየሞክረች ያለችው አሁንም ሌላ መንገድ እየሞክረች ነው። በእናቷ ጭንቅላት ውስጥም ሌላ ነገር እየጫረች ነው ማለት ነው። እኔ እቺ ልጅ ሳያት ምንም አላማረችኝም። እንደውም አንዳንድ ጊዜ ሳያት ያባይ ልጅ ነው የምትመስለኝ አባዬ ከሌላ ቦታ ወልዶ ያመጣት ልጅ ነው የምትመስለኝ ብላ እዛ ጋር የእናቷ ጭንቅላት ውስጥ ሌላ ነገር እየፈጠረች ነው እናም ያለቻት ይሄ ነገር እንዲረጋገጥ ግን ለምንድነው በድብቅ የዲኤንኤ ምርመራ የማታደርጊው ብላ እናቷን ራሱ አስደንግጣት ነበር ግን እናቷ በዛ ሰዓት በእሷ ላይ ተናዳ እንዴ ነው እንደዚህ ነገር የምታስቡ አባትሽ ይህን ነገር ቢሰማ ይገልሻል አሁን ተንሽና ከዚህ ክፍል ውጪ ብላ አቢጌልን ከክፍሏ አባራ ብታስወጣት ራሱ እሷ ከወጣች በኋላ ያንን ነገር እያሰበች ነው ለምን እች ልጅ አሁን የእናቷ ጭንቅላት ውስጥ የሆነ ነገር ጭራለች ማለት ነው ከዚህ በኋላ አሁን በመሀል የሆነ ነገር ቢፈጠርና ባለፈው እንደሰማችሁ ዳጣ ደረጀን አባዬ ብላ ስትጠራ ያንን ነገር ደግማ ማርታ ብትሰማ አሁን ደግሞ እዚ ጋ አቢጌል ያለቻትን ነገር የዲኤንኤ ምርመራ አድርጊና ይሄንን ነገር አረጋግጭ ያለቻትን ያንን ነገር ልታደርግ ትችላለች ማለት ነው። በእርግጥ ደረጀም አሁን ለማድረግ ያሰበው ከዳጣ ጋር ያለውን ነገር ዳጣ ልጁ እንደሆነች ታሪኩ ነግረዋለች። እሷ እንዴት ጎዳና ላይ እንዳደገች ና ከቤተ ክርስቲያን ፍለፊት ተገኝታ እዛው አካባቢ ካሉ ልጆች ጋር አንድ ላይ እንዳደገች ና የሆነ ሰው እንደ ጣላት ነግረዋለች። ግን ደግሞ ደረጀም በፊት ከሌላ ሴት ልጅ ወልዶ ወንድሙ ወስዶ እዛ ቤተ ክርስቲያን ፊት ለፊት እንደጣለ ያንን ታሪክ ሲነግራት ታሪኩ ስለተገጣጠመለት ልጅ ትሆናለች ብሎ ወደ ቤት አምጥቷል። ግን ደግሞ ሙሉ ለሙሉ እርግጠኛ ለመሆን የዲኤንኤ ምርመራ እናደርጋለን ብሏታል ና አሁን እሱ እዛ ጋር የዲኤንኤ ምርመራ አድርጎ ዳጣ የእሱ ልጅ እንደሆነች ሙሉ ለሙሉ እርግጠኛ ከሆነ እንዴት ለማርታ ሊነግራት እንዳሰብ ባናውቅም፣ ግን እሱም በራሱ መንገድ ምርመራውን እያካሄደ ነው። ግን ደግሞ በዚህ መሀል ደረጀ ምርመራውን ሳያደርግ ያንን ነገር ሳያረጋግጥ እዚህ ጋር ማርታ ሄዳ አብጌል ጭንቅላቷ ውስጥ በፈጠረችባት ነገር ሄዳ የዲኤንኤ ምርመራ ብታደርግ ደግሞ እዛ ቤት ውስጥ ደግሞ ሌላ ጦርነት መነሳቱ አይቀርም ማለት ነው። ሌላ ነገር ደግሞ የሰላም ጉዳይ ነው። ሰላም አንዳንዴ ስታወራ የሆነ ትዝታ እንዳለባት ታወራለች። እናም ደግሞ ዛሬ ዳጣ ስትጠይቃት አንቺ ልጃለሽ እንዴ? ልጅ የለሽም እንዴ? ወይ ከዚህ በፊት አግብተሽ ነበር እንዴ? ብላ ስትጠይቃት ሰላም እዛ ጋር በጣም በትካዜ ሄዳ ነበር። ያ ደግሞ የሚያሳየው ከዚህ በፊት የሆነ ትዝታ አለባት። ምናልባትም አይታወቅም፣ ዳጣ የሷ ልጅ ልትሆን ትችላለች ማለት ነው። ደረጀም ከዚህ በፊት ዳጣ ደጋግማ ስትጠይቀው እናቴ በህይወት አለች ወይስ የለችም ብላ ብትጠይቆም ግን ሊነግራት አልፈለገም። መጀመሪያ የዲኤንኤ ምርመራውን እናድርግና ከዛ በኋላ ትክክለኛው ጊዜ ይምጣን ያለት እንጂ እናቷ እዚህ ጋር በህይወት ትኖር በህይወት አትኖር ምንም ያላት ነገር የለም ማለት ነው። ዳጣም ደግሞ እዚህ ጋር ሰላምን ስትጠይቃት ቆይ አንቺ ልጅ አለች እንዴ ስትላት፣ ሰላም በጣም ደንግጣ ነበር። ያ ደግሞ የሚያሳየው ምናልባት ልጅ ሊኖራት ይችላል። እናም ደግሞ ዛሬ ስታወራ የነበረው ውበቴ ሁሉ እኮ እዚህ ኪችን ውስጥ ረገፈ፣ ጸጉሬም ኪችን ውስጥ ረገፈ ብላ እዛ ኪችን ውስጥ ለብዙ አመታት እንደቆየች ነግራናለች ማለት ነው። ያ ደግሞ የሚያሳየው ምናልባት ከዚ ከዚህ በፊትም ለብዙ አመታት እዛነ ደረጀ ቤት የምትሰራ ከሆነ ደረጀ ወይ ዳጣን ከሰላም ወልዶ እሷ ደግሞ ሰራተኛ ነችና ቤተሰቡ ያው ዳጣን የደረጀ ወንድም ስለጣላት ማለት ነው። ቤተሰቡ ደግሞ እንዴት ነው ከሰራተኛ ልጅ የምትወልዱ የሚለው ነገር ለክብራቸው ስለሚጨነቁ ምናልባት ዳጣን ከሰላም ተቀብሎ እዛ ቤተክርስቲያን ፍለፊት ወስዶ ሊጥሏት ይችላሉ ማለት ነው። ሰላምም ዛሬ ስታወራ የነበረው ናታንንም ስትመርቅ የነበረው ፈጣሪ ጠባቂ አያድርግ ብላ እሷ ላይ የደረሰውን ነገር ለናታ ልትነግሮ ሞክራለች ማለት ነው። ይሄ ደግሞ የሚያሳየው ሰላም የሆነ ለብዙ አመታት ተጠብቆ የኖረችው ነገር አለ። እናም አሁን ያ ነገር እንደማይመጣና ተስፋ እንደቆረጠች ያሳያል ማለት ነው ከንግግሯ። ለዛም ነው ዛሬ ናታንን ፈጣሪ ምንም ነገር ጠባቂ አያድርግህ ብላ እሷ ለብዙ አመታት የሆነ ነገር ስትጠብቅ እንደቆየች የነገረችው ማለት ነው። እሷ ደሞ እዛጋ ልትጠብቅ የምትችለው ልጇን ነው፣ ዳጣ ነው። ያው ልጇ ዳጣ እንደሆነች አታውቅም፣ ግን ልጇን የሆነ ሰው ከሷ ተቀብሎ ወይ ደሞ እሷ ሳታይም በተኛችበትም ልጇን ወስዶ ሊጥሉ ይችላሉ ማለት ነው። ያው ደረጀ ሲያወራ የነበረው ከዚህ በፊት ለዳጣ የነገራት ወንድሜ ነው ህፃኗን ሌሊት ወስዶ ቤተክርስቲያን ፍለፊት የጣላት ነው ያላት። እናም ደግሞ ደረጀ ከዚህ በፊት ያ ነገር ጭንቅላት ውስጥ ተቀምጦ ለብዙ አመታት ሲጸጽተው እንደኖረ ተናግሯል ማለት ነው። ምናልባት ሊሆን የሚችለው ሰላም እዛ ጋር ልትጠብቅ የምትችለው ያኔ የጠፋች ልጇ፣ ምናልባት አንድ ቀን ትመጣልኛለች ብላ ቁጭ ብላ ስትጠብቅ ኖራለች ማለት ነው።